ሁላችሁንም በያላችሁበት ሰላምታ ይድረሳችሁ እያልኩ ዛሬ በጣም አስገራሚ የሆነ ሰርፕራይዝ የሆነ ቪዲዮ ይዤላችሁ ነው የመጣሁት በእርግጥ አንዳንድ ጭምጭምታዎች እየተወሩ ነበረ። ነገር ግን እውነታውን ከባለቤቱ ምንም አይነት ነገር ማረጋገጫ ስላላየ ምንም ማውራት አልፈለግም ነበረ። ነገር ግን ዛሬ ከባለቤቱ እውነት እንደመሆኑ የሚያረጋግጡ የፎቶና የቪዲዮ መረጃዎች ወጥተዋል ማለት ነው። አብዛኞቻችን ያው ሀናን ታሪቅ የሁለት ልጆች እናት እንደሆነች ብቻ ነው የምናውቀው። እንዲሁም አንዳንድ ወሬዎች ይወሩ ነበር፣ ከባለቤቱ ጋር ተለያይታለች፣ አብረው አይደሉም። ያው ያው ያለ ነገር ስለሆነ በተለይ እንደዚህ ቆንጆ አርቲስቶች ትዳራቸው ብዙ ጊዜ ስለማይበረክት እሷንም በዛ አይነት ጥርጣሪዎች አንዳንድ ሰዎች እያይዋት ነበረ። ነገር ግን ዛሬ ሀናን ታሪቅ የሶስተኛ ልጅ እናት መሆኗን በቪዲዮና በፎቶ መረጃ በእርግጥ አሁን አልወለደችም፣ ግን የሶስተኛ ልጅ እናት ልትሆን ነው ማለት ነው። በእርግጥ ያው እየተወራ ነበረ፣ የሶስተኛ ልጅ እናትና አባት ሊሆኑ ነው እንግዲህ ሀናን ታሪቅ እና ባለቤቷ ማለት ነው። ከዚህ በፊት አንድ ሴትና አንድ ወንድ ልጅ አሏት። ነገር ግን ያው ከቅርብ ጊዜ ወዲህ ልጆቿን ወደ ሶሻል ሚዲያ ማውጣት አቁማለች ማለት ነው። ብታወጣቸው ራሱ ፊታቸውን ደብቃ ነው የምታወጣው። ያው ካለው ነገር አንጻር ነው፣ አልፈርድባቸውም። ልጆቻቸውን የሚደብቁ ወላጆች በአሁኑ ሰዓት እውነት ለመናገር አልፈርድባቸውም። ምክንያቱም በጣም ባለጌው ስለበዛ በአንዳንድ ምክንያት ልጆች ተዘቅዝቀው ይሰደባሉ። በቃ ለልጆች ጥሩ ያልሆነ ነገር፣ ምክንያቱም ነገ የሚያድጉ ልጆች ስለሆኑ አንዳንድ መጥፎ ነገሮች ስለሚደረጉ ያው ልጆቻቸውን መደበቅ መርጠዋል ማለት ነው። በነገራችን ላይ ሀናን በጣም ጀግና ሴት ናት። ምክንያቱም በእሱ እድሜ ያሉ ወይም ደግሞ በእሱ አይነት የውበት መስፈርት ለምሳሌ ሀናን በጣም ቆንጆዬ ናት። በነገራችን ላይ በጣም ነው መወዳት። ስለ መወዳት የሚሆን አላቅም እኔ ቆንጆ ነው በጣም ጎልቶ ነው የሚታየኝ ና ከዛ አንጻር አብዛኞቹ ትዳራቸው ያው በእሱ አይነት አቋም ያሉ አርቲስቶች ትዳራቸው ተበትኗል። አንድ ከሁለት ልጅ በኋላ ይበትናል። በእርግጥ ያው ሰው ወዶ ትዳሩን ባይበትንም ግን ሀናን ታሪቅ ግን በዚህ ውበቷ ደው ቆንጆም ናት፣ በሀብት ደረጃም ያው ከፍ ያለማማ ላይ ያለች ሴት ናት እና ግን ትዳሯን ስብስብ ብላ ድብቅ አድርጋ ልጆቿን ትዳሯን የሚይዛ እስካሁን ድረስ አለች ማለት ነው። እንዲሁም ደግሞ አሁን ይኸው ለሶስተኛ ልጅ ደግሞ እየተዘጋጀች ያለችበት ሁኔታ ነው ያለው ማለት ነው። እጅግ በጣም ደስ ይላል። እውነት ለመናገር በጣም ነው የሚያኮረው። እንደዚህ አርቲስቶች ድብቅ ስብስብ ብላችሁ ልጆቻችሁን ትዳራችሁን ይዛችሁ ሁላችሁን ብትኖሩ ምኞቴ ነው። ያልተሳካላችሁ ደግሞ በእርግጥ ማንም ሰው ወዶ ትዳሩን አይፈታም፣ ልጆቹን ከእናት ከአባቱ አይለይም። ግን በተቻለ መጠን እንደዚህ ድብቅ አድርጋችሁ ስትይዙ፣ እውነት ለመናገር በህዝብ ዘንድም ያላችሁ ተወዳጅነት ይጨምራል እንጂ አይቀንስም። እንዲሁም ደግሞ ለእናንተም ደግሞ ህይወታችሁ ረዥም ጉዞ እንዲሄድ ያግዘዋል ማለት ነው። ስለዚህ የሀናን ታሪክ እንግዲህ ድብቅ አድርጋ ሶስተኛ ልጇን ማርገዟንም ምንም አይነት ነገር መረጃ፣ ምንም አይነት የፎቶ ሆነ የምንም አይነት መረጃ አልተለቀቀም ነበረ። እኔ ግን ጥያቄ የሆነብኝ እንዴት ከሊያ ሾው አመለጠ ይሄ መረጃ? ሊያ ሾው እንዴት አመለጣት? ወይስ እኔ ያልሰማውን ቪዲዮ እኔ ከሊያ ሾው ማምለጡ ገርሞኛል። እና ይኸው ሶስተኛ ልጇን ልትገላግል ነው እንግዲህ ማለት ነው። እግዚአብሔር በሰላም እንዲገላግላት ደግሞ ያው ምኞታችን ነው። ታውቃላችሁ ብዙ ጊዜ እንደዚህ መጥፎ ነገሮች አጋጥመዋት ነበር በእርግዝና ሰዓት ከዚህ በፊትና እግዚአብሔር አይሆኑ እንዲያውም በሰላም አገርሽ ላይ ከዚህ በፊት የወለደችው ከኢትዮጵያ ውጭ ነው። በአንዳንድ በሕክምና ችግር ምክንያት እና ብዙ ነገር ስትባል ነበር። በነገራችን ላይ ዜግነት ፍለጋ ነው ምናምን ተብላ ወቀሳዎች መተውባት ነበረ አሁን ላይ ያው ያ እንደማይሆን አገሯ ላይ እግዚአብሔር በሰላም እንደሚገላግላት ምኞቴ ነው እና ሀናን ታሪቅ እንግዲህ የሶስተኛ ልጅና ባለቤቷ የሶስተኛ ልጅ እናትና አባት ሊሆኑ ነው ማለት ነው። እንኳን ደስ ያለሽ በሏት፣ እንዲሁም ደግሞ ፍቅራችሁንም ግለጹላት፣ መልካም ምኞታችሁን ተመኙላት እና ይቺ ቆንጆ እንግዲህ ሌላ ሶስተኛ ቆንጆ ልጅ ልታመጣለን ነው እንደምታውቁት ያው ሁለት ቆንጆ ቆንጆ ልጆች አሏት። በፊት ነበረ ፎቶቸውን የምትለቀው እንጂ አሁን ላይ ያው እንደነገርኳቸው ፎቶቸውን በእርግጥ አትለቅም። እና አሁን ደግሞ የሁለ ሶስተኛ ልጅ እንግዲህ እየተዘጋጀሽ ነው ማለት ነው። እግዚአብሔር በሰላም ይገላግልሽ። መልካም ነገሩን ሁሉ እንመኝልሻለን። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ እያልኩኝ ቪዲዮን ደግሞ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ምክንያቱም ረዥም ጊዜ ከዩቱብ ቻናል ጠፍቼ ስለነበረ ምንም አይነት ነገር ለሰዎች እየደረሰ አይደለም ስለቅ ና በደንብ ሌሎች እውነተኛ መረጃዎችን ደግሞ ይዤላችሁ እንድመጣ የእናንተ ማበረታታትና ላይክ ሼር ኮሜንት ማድረግ ደግሞ ያው የበለጠ እንድሰራ እውነተኛ መረጃዎችን ይዤ እንድመጣ ያደርገኛል። እውነት ለመናገር አብዛኛው መጥፎ ነገር፣ ውሸት ነገር የሚሰራ ሰው ነው ላይክም ሆነ ሼር የምታደርጉት እንጂ እውነተኛ ነገር፣ ጥሩ ነገር የሚሰራ ሰው ብዙ ጊዜ እንደዚያ ዓይነት ነገር የለም። እኔ ጋር ደግሞ እኔ ውሸት የውሸት መረጃ ማቅረብም ሆነ የውሸት ቪዲዮዎች መስራት አልወድም። በነገራችን ላይ እውነተኛ ነገር ለራሴ ማለት የተሰማኝን እኔ ብሆን ብዬ አስቤ ነው ቪዲዮ የምሰራው እና እውነት ለመናገር አብዛኞቹን ስለምሰራቸው ቪዲዮዎች ትልልቅ ማለት ታዋቂ የሚባሉ ሰዎች አመስግነው ያውቃሉ። እንደ ሌላው ሰው ያው እከሌ አርቲስት ጻፈልኝ፣ እከሌ አርቲስት ሪካርድ አደረገልኝ ብዬ ማውጣት ስለማልወድ ነው እንጂ እውነተኛ ነገር ስለማቀርብ በውስጥ አመስግነው እኛ ያውቃሉ። በቃ ማለት እውነተኛ ነገር ስለተናገርሽ እናመሰግናለን፣ በእኛ ጫማ ላይ ቁመሽ ስላሰብሽ እናመሰግናለን ብሎ ቪዲዮ ሰርጥ ድምፅ ልከውልኝ ያውቃሉ፣ ቴክስትም አድርገውልኝ ያውቃሉ። እና እውነተኛ ነገር ብቻ ነው እኔ በቻናል የማቀርበው፣ የተረጋገጠ መረጃ ብቻ ነው የማቀርበው። ውሸት የሆነ ወይንም ደግሞ ለቪው ብዬ ያልሆነ ነገር መቀባጠር አልወድም። እና እውነተኛ መረጃ የምትወዱ ሰዎች ደግሞ ቪዲዮን ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። ለሌላ ቪዲዮ እስከምንገናኝ ቻው ቻው፣ ባይ ባይ።